ታላቅ መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም ጌታችን ከተወለደበት ቤተልሔም እስከ ስቅለቱ ስፍራ ቀራኒዮ፣ የተጠመቀበት ዮርዳኖስ፣ አርባ ቀን የጸለየበት ቆሮንቶስ፣ ቃና ዘገሊላ ውሃን ወደ ወይን የቀየረበት ደብረ ታቦር በቅዱስ መጽሐፍ ያነበብነውን በአካል የበረከቱ ተካፋይ እንሆን ዘንድ በጎልጎታ አስጎብኚ ድርጅት ከጃንዋሪ 3 እስከ ጃንዋሪ 11 በኢየሩሳሌም የበረከት ጉዞ ጥሪ ቀርቦልናል። በመላው ዓለም የምትኖረው ውድ ኢትዮጵያውያን የበረከቱ ተካፋይ ተሆኑ ዘንድ ጥሪያችንና ያቀርባለን። ጎልጎታ አስጎብኚ ድርጅት። ሰላም ሰላም ሰላምና፣ ጤና ፍቅር፣ በረከት ይብዛላችሁ። ክብራትና ክብራን የሳዲስ ቤተሰቦቼ ደምን አላችሁልኝ። ዛሬም ላነቃችሁ ወዳለሁ። ዛሬም ላበረታታችሁ ወዳለሁ። ዛሬም በእግዚአብሔር ፊት እንድትተጉ ላነቃቃችሁ ፈልጋለሁ። እንግዲህ በጣም በጣም ጠቃሚ ዘመኑን ድንዋጅ የሚያደርጉን መረጃዎች አሉን። ነገር ግን ከዛ አስቀድሜ we have a good news መልካም ዜና አለ። በጣም በሚገርማቸው ሁኔታ ይሄ በኢትዮጵያ ምስራቅ ክፍል ላይ የፈነዳው የሃሊ ጉቢ የእሳተ ገሞራ ስፍራ ለኢትዮጵያ አስገራሚ ሽልማትን ይዞ መጥተዋል። ከከርሰ ምድር ጎልጉሎ ያወጣው በጣም አስገራሚ ነገሮች ተገኝተዋል፣ ወይም ደግሞ መኖራቸውን ሳይንቲስቶች ተናግረዋል። ይሄ ባለበት ደረጃ ላይ ደግሞ ኢትዮጵያን ምናልባትም በዚህ ከተጋጭ እንደ ታይዋን አስፈላጊ የምትሆንበትን ነገር ሊያጎናጽፋት የሚችለውን ገጸ በረከቱ ሁሉ ይዞላት መጥቷል። ይሄ ከውስጥ የጎለጎለ ጉድ ምንድን ነው ይዞት እየወጣ ያለው የሚለውን ነገር አሳያችኋለሁ። በጣም ስቨሪ ጉድ ነውስ። ሌላኛው ደግሞ ዘመኑን እንድትነቁ የሚያደርጉ ናቸው። ሁለት ዘመኑ ላይ እንድትባንኑ የሚያደርጉ መረጃዎችም ጨምርላቸዋለሁ። እንግዲህ ውድ ቤተሰብ፣ ያለነው ልክ ነው በጣም ጨካኝ በተባለ ዘመን ላይ እንደሆነ አውቃለሁ። ዜናዎች በጠቅላላ ከባድ ከባድ ዜናዎች ይነግራሉ። ራሳችንን እናታልል ካላልን በቀር የሚነገሩ ዜናዎችን ችላ ልንላቸው አንችልም። የሚነገሩት ዜናዎች በዘመን ፍጻሜ ጌታችን ኢየሱስ ክርስቶስ ለፍርድ እየመጣ እንደሆነ እንድንነቃ፣ እንዳናንቀላፋ፣ ነቅተን ከእግዚአብሔር ጋር እንድንኖር እንደገና በጸሎትም እንድንተጋ የሚያደረጉን መረጃዎች ናቸው። በዚሁ የዘመን ፍጻሜ መረጃዎችን በሰማችሁ ቁጥር እንደኔ በደስታ ትሞላላችሁ። ለምን ቢባል ክፋትን ይነቅርላቸዋል ሕይወት የሚባል ከሞት በኋላ ኑሮ እንዳለ እንድታውቁ ያደርጋችኋል። በየጊዜው ከእግዚአብሔር ጋር እንድትኖሩ ጊዜያችሁን ለእግዚአብሔር እንድትሰጡ ያነቃቃችኋል። በዚህ ምድር ትርኪሜርኪ እንዳትጠመዱ አሁን ሰሞኑ እንዳያችኋቸው ልጆች የኢትዮጵያን ዝቅጠት ለማምጣት የተዘመተ ግብረ ሰዶም አጀንዳ በአደባባይ ላይ ዛ አትወጣ። ምክንያቱም ምጽዓት የሚባል ፍርድ የሚባል ጌታችን ኢየሱስ ክርስቶስ ለፍርድ እየመጣ እንደሆነ ሲገባህና ስትነቃ በእርግጠኝነት ምነግር ዝም ብሎ ማወቅ ብቻ አላለም፣ መንቃት ሲኖርብህ ነገ ላንተ ምጽዓት እንደሆነ ይገባሃል። ምጽዓት ማለት የዛሬ 10 ዓመት የሚሆን ማለት ብቻ አይደለም ውድ ቤተሰቦቼ ዛሬም ለግለሰቦች ምጽአት ሊሆን ይችላል። በዘመን ፍጻሜ ላይ እድሜ ሰማንያ እና ዘጠና ዓመት መሆኑ ቀርተዋል። እንደምታውቁት ሰው በማንኛውም እድሜ ከዚህ ምድር ላይ ሄዳ። ስለዚህ አንተ አንቺ ወይ እኔ ወይ እኛ በነገው ዛሬ ማታ ሞተን ልናድር እንችላለን። የኛ የግል ምጽአታችን ዛሬ ማታ ሊሆን ይችላል። ስለዚህ ሁልጊዜ መንቃቱ መንቃት እንድትችሉ ሁልጊዜ ላብረታታችሁ እፈልጋለሁ። ዘመኑን እንድትዋጁ የሚያደርጉ መረጃዎች ሁለት አሉ፣ ተጨማሪ አንደኛው በጣም በሚገርም ደረጃ እንግዲህ በ300 ዓመታት ውስጥ ታይቶ የማይታወቅ ዲስትራክሽን ነው እንግዲህ። አሁን በብዙ ሺዎች ሰዎች እየገደለ የሚገኘው ይሄ ጉዳይ ምንድን ነው? በ300 ዓመት ነው ያልኳቸው ሆኖ አያቅም። ይሄ የ300 ስሌት ምንድን ነው? እሱ እራሱ እሱንም እነግራችኋለሁ። ሪከርድድ ከሆነበት መረጃዎች ከተያዙበት ጊዜ ጀምሮ እንዲህ ሆኖ አያቅም። ስለዚህ በጣም ብዙ ሰው ነው እየገደለ ያለው። ምንድን ነው ይሄ ጉዳይ የሚለውን ነገር መጥቼ እነግራችኋለሁ። ከዛ ውጭ እንግዲህ ውድ ቤተሰቦቼ በአስገራሚ ደረጃ አውሮፕላኑ ምን ሆነዋል የሚለውን ጥያቄ እንድጠይቁ የሚያደርግ መረጃ ተገኝተዋል። ምንድን ነው የሆነው? ከዛ እንጀምራለን። በጣም አስገራሚ መረጃዎች እየወጡ ስለሚገኙ ማለት ነው ውድ ቤተሰቦቼ። እንግዲህ ምን ሆነዋል? የኢትዮጵያንስ አውሮፕላን ይመለከተዋል ወይ የሚለውን ጭምር በዚህ ፕሮግራም ላይ ማካተት የግድ ይለናል ማለት ነው። እንግዲህ ውድ ቤተሰቦቼ ኤርባስ እንግዲህ እዚህ ጋር እንደምታዩት እንግዲህ በጣም ብዙ አውሮፕላኖችን ኤርባስ አውርዱ፣ ግራውንድ አድርጉ ብሏል። እንዳይበሩ ብሎ ከልክለዋል። ምንድን ነው የተፈጠረው ነገር? ኢትዮጵያንስ ይመለከታል ወይ? የኢትዮጵያ ዝርዝር እዛ ውስጥ አለ ወይ? ስለዚህ በጣም ብዙ አውሮፕላኖች ነው እየወረዱ ያሉት፣ እንዳይበሩ እየተከለከሉ ያሉት። እዚህ ዜና ላይ እንደምታዩት ኤርባስ ሂት ባይ ኒው ኤ 320 ኳሊቲ ፕሮብለም አፍተር ሶፍትዌር ሪኮል ተብሏል። ሶፍትዌር ላይ ችግር ተፈጥሯል። ስለዚህ እነዚህ አውሮፕላኖች ሪኮል እንዲደርጉ ሶፍትዌሮቻቸው ወደ የፋፍ ወደ ፋብሪካው ተመልሶ ሄዶ መጠገን እንዲችል የሚያስችል ነገር ነው እየተነገረ ያለው። ይሄ ነገር ምንድነው የሚለውን ነገር ባጭሩ ማሳየት ያስፈልጋል። ምክንያቱም በዘመኑ ፍጻሜ የሰው ልጅ የፈጠራ አቅምና ዕውቀት የሚባል ነገር የለም። የሰው ልጅ ግራ እስኪገባ ድረስ በብዙ መከራ ውስጥ እያለፈ ነው ያለው። እንግዲህ የሰው ልጅ የፈጠራ የአቅሙ መጨረሻ የሚባሉ ቴክኖሎጂዎች ሁሉ ሳይቀር ችግር ላይ ገብተዋል። ምክንያቱን እነግራቸዋለሁ። ከዛ በፊት ግን የገጠመው ኤርባስ እንግዲህ ሶፍትዌር ግሊች ነው። እንደገና ይሄ ሶፍትዌር ላይ የተፈጠረ ህጸጾች ወይም ችግሮች ወደ 6 ሺህ የሚጠጉ አፕሮክሲሜትሊ ፊክስ ታውዘንድ ነው የሚለው የነዚህ የኤ320 ጀቶች ፋሚሊዎች ግራውንድ እንዲያደርጉ ፍሊት እንዲያቆሙ ተነግሯቸዋል ማለት ነው። ከዚህ ጋር ተያይዞ እንግዲህ ችግሩ የተፈጠረው ምንድን ነው ቢባል፣ ከዲሴምበር 1 2025 ጀምሮ ከባለፈው መሰኞ ጀምሮ ማለት ነው፣ ከፍተኛ ችግሮች አየር ላይ እየተፈጠሩ ተገኙ ማለት ነው። ዲስረፕሽን ተፈጠረ። ለምሳሌ በጃፓን ኤኤንኤ እና በአውስትራሊያ ጄት ስታር ያሉ በረራዎች ካንስልድ ሆኑ። በጣም ስሞል ነበርስ ኦፍ ኤርክራፍት በተለይ ወደ ወደ 900 የሚጠጉቱ አይነት አውሮፕላኖች አለም ላይ ያሉት ማለት ነው። አንዳንድ አንድ ሪፖርቶች መናገር ጀመሩ ምክንያቱ የተፈጠረው በምንድን ነው ሲባል አሁን በሰሞኑ ከፀሐይ ከሶላር እንግዲህ ፍሌሯ በከፍተኛ ደረጃ ላይ ለውጥ ያመጣበት ጊዜና ከፍተኛ የሆኑ ችግሮችን አከታትሎ የመጣበት ጊዜ እንደሆነ ታያላችሁ። በጣም ቴሌቪዥን ጣቢያዎችን ሁሉ ሳይቀር ፕሮብለም እየፈጠረባቸው መስተጓጎን እንደፈጠረባቸው ይታወቃል። በተመሳሳይ ሁኔታ ላይ ኤርባስ ላይ ተመሳሳይ ችግር ሊፈጥር ችሏል ማለት ነው። በዚህ የተነሳ ግሊች ፈጥሯል፣ ሶፍትዌር ላይ እንከን ፈጥሯል ማለት ነው። ያ እንከን ደግሞ አውሮፕላኑን እንዳይከሰክስ፣ እንዳያጠፋው፣ እንዳያወድመው ሰው ንብረትና ህይወት እንዳያጠፋ ለሚል አስቀድሞ ጥንቃቄ እንዲደረግ ብዙ አውሮፕላኖች ወርደዋል። እነማን ነማን ሀገሮች ኢትዮጵያ ውስጥ እዛ ውስጥ ተካታለች ወይ የሚለው ነገር ማየት ይቻላል። በአውስትራሊያ በኦስትሪያ የኦስትሪያ አየር መንገድ ጭምር እንዲወርድ ተደርጓል። በካናዳ በዚህ ኤርባስ የሚጠቀሙ በጠቅላላ እንዲወርዱ ተደርገዋል። በኮሎምቢያ አቪያይንካ የሚባለው አየር መንገድ እንዲያወርድ ተደርጓል። ሰባ በመቶ ፍሌቶቹ በጠቅላላ ትኩረት የሚያደርጉት ኤርባስ ላይ ነው። ፈረንሳይ ኤር ፈረንሳይ እንደዚሁ እንዲወርድ አድርጓል ማለት ነው። ጀርመን ሉፍታንዛ እንዲወርድ አድርጓል። በህንድ በየህንድ ለምሳሌ ኤር ኢንዲያ፣ ኢንዲጎ፣ እንደገና ኤር ኢንዲያ ኤክስፕሬስ የሚባሉት የአየር ጣቢያዎች በጠቅላላ ግራውንድ አድርገዋል። ጃፓን ላይ ኦል ሁሉም የኒፖን ኤርዌይስ ኤንኤ በጠቅላላ እንዲወርድ ተደርጓል። በኒውዚላንድ ያለ የኤር ኒውዚላንድ እንደዚሁ ኤ 320 ፍሊትን አቁሞታል፣ ግራውንድ አድርጎታል ማለት ነው። ስዊዘርላንድ ውስጥ ግራውንድ አድርጓል ስዊስ ኢንተርናሽናል ኤርላይንስ እንደዚሁ አውሮፕላኖችን አውርዷቸዋል። ዩናይትድ ኪንግደም አውርዷል። አሜሪካ አውርዳለች። ስለዚህ ችግሩ የተፈጠረው በእነዚህ ሀገራት ላይ ነው። የኢትዮጵያን አየር መንገድ አለመንካቱ ታንክ ጋድ። በጣም ከመወዳቸው የኢትዮጵያ ጸጋዎች፣ እግዚአብሔር ከሰጡን ጸጋዎች መካከል የኢትዮጵያ አየር መንገድ ነው። በየትኛውም አይነት ፖለቲካ ልውውጥ ውስጥ የትኛውም መንግስት በሄድ ቢመጣ እግዚአብሔር በስጦታ የሰጠን ብራንዳችንን አውሮፕላን ማለት ነው። ባንዲራችንን ይዞ አለም ላይ የሚዞር አየር መንገድ ነው። በጣም ፕራውድ የማረግበት አየር መንገድ ነው። የትኛውም አለም ላይ ብበር ምበር የሚቀረው በኢትዮጵያ አየር መንገድ ነው። ምክንያቱም የሀገሬ ንብረት ነው። የኢትዮጵያን ባንዲራ ይዞ የሄደ ነው። የአባቶቻችንን የናጼ ኃይለ ስላሴን ትልቁን ማህተም በፓን አፍሪካኒዝምን ማህተም ይዞ የሄደ ነው። በማንኛውም አሁን ባለ ፖለቲከኛ ምክንያት ልጠላው ልወደው አልችልም። እኔ ወደድኩት፣ የኢትዮጵያውያን እግዚአብሔር የሰጠን ገጸ በረከትና ስጦታ ስለሆነ ነው። አሁንም ያለው መንግስት ለዘላለም አይቀጥልም፣ ይሄዳል። ሲሄድ ቀጥሎ የሚመጣው መንግስት የኢትዮጵያን አየር መንገድ ብራንድ ነው እያስጠበቀ የሚሄደው። ስለዚህ ለኢትዮጵያውያን የተሰጠ እግዚአብሔር የሰጠን ገጸ በረከት ነው። ሁል ጊዜ ለአየር መንገዱ ባይዘወይ እጸልያለሁ። ከመጸልይባቸው ኢትዮጵያን ካዋሃዱ ነገሮች መካከል አንዱ መንገዱ ነው። እግዚአብሔር ወይ ምንም አይነት ነገር በአየር ላይ መስተነካከል እንዳይገጥም በመዳፍ ላይ ይዘ የአየር መንገዱን ብረር እያልኩ ጸልያለሁ። እናንተም ጸልዩ፣ ልምዳችን ይሁን። ንብረቱ የሁላችንም ነው። በመንግስት ምክንያት የምንጠላው አይደለም፣ በመንግስት ምክንያት የምንወደው አይደለም። ለኢትዮጵያ እግዚአብሔር የሰጠን ገጸ በረከት ሆኖ እንዳትረሱ ለማለት ነው። ይሄንን ጠቁሚያችሁ ወደ ሌላኛው መረጃ ልለፍ። በ300 ዓመታት ውስጥ ሆኖ የማያውቅ ነው። እሱን ወደ መጨረሻው ላይ እነግራችኋለሁ። አሁን ግን ልነግራችሁ የፈለግኩት ነገር በኢትዮጵያ በአፋር የፈነዳው እሳተ ገሞራ አከታትሎ ይዞት የመጣው ገጸ በረከት ምንድን ነው? እሱን በአጭሩ ላሳያችሁ። እውቀት ታላቁ እግዚአብሔርን ታከብራለች። እግረ መንገዴ ግን ውድ ቤተሰቦች እንዳትረሱ እንድትነቁልኝ እፈልጋለሁ። ከጃንዋሪ 3 ከጃንዋሪ 11 በቀጥታ ኢየሩሳሌም እስራኤል አገር ጉዞ ተዘጋጅተዋል። በጎልጎታ አስጎብኚ ጎልጎታ አስጎብኚ የአሜሪካን አገር ነው ያለው። ይሄ ጉዞ ተዘጋጅተዋል። ውድ ቤተሰቦች እንድትሄዱ እንድትሄዱ፣ መንፈሳዊ ቪዚት ማድረግ ከእግዚአብሔር ጋር መገናኘት የሞተውና ሞትንም ድል አድርጎ የተነሳውን ክርስቶስ የተወለደበት ያደገበት የተሰቀለበት ትንሣኤ ያደረገበትን ይሄን ስፍራ እንድትጎበኙ በዚህ አጋጣሚ ሊጠቁማችሁ ወዳለሁ። በአለማችሁ በታሪካችሁ አንዴ የሚሆን ነገር ስለሆነ ይሄን ድን እንዳያመልጣችሁ። አሜሪካን ሀገር ነው ያለው። ይሄን ስልክ ቁጥር ያዙት 7 34 43 69 88 ያው አሜሪካ ስደውሉ ካንትሪ ኮዱን ታውቃላችሁ። እዛ ላይ ጨምሩና 7347 6988 በዚህ በዋትሳፕም በቴሌግራም ታገኘዋቸዋላችሁ። ደውሉላቸው። ይህም መንፈሳዊ ጉርዞ እንዳትቀሩ። እግዚአብሔርን ሁል ጊዜ ማምለኪያ ሰበብ መፈለግ ጥሩ ነው። እግዚአብሔር ደግሞ ገንዘብ ከሌለ እንኳ ገንዘቡን ይሞላላችኋል። ደውሉላቸው፣ አገኟቸው። ይህንን እንዳትቀሩ መጠቆም ወዳሉ ክቡራትና ክቡራን ሳድስ ቤተሰቦች ፕሮግራሙ ይቀጥላል። እንግዲህ እግዚአብሔር የዚህን እንደሰማችሁት እንግዲህ ከፍተኛ ወደ ላይ የጎነነ ከፍተኛ ፍሉም ይዞ ወደ ላይ የወጣ በጣም በዓለማችን አነጋጋሪ የሆነ የእሳተ ገሞራ ፍንዳታ ነው እንደምታውቁት ማለት ነው የሀሊ ጉቢ። በዚህ ስጦታ ላይ ግን በዚህ ግን ፍንዳታ ላይ እንግዲህ ከፍተኛ ፍንዳታውም እንዲያመጣ ያደረገው ምስጢር አሉ ሲናገሩ ያን ከፍተኛ ፍንዳታ ይዞ ሊመጣ የቻለበት ዋነኛው ሲክሬት በውስጡ የያዘው ንጥረ ነገር በከፍተኛ ደረጃ ሀብት ሆኖ ለኢትዮጵያ ተሰጥተዋል። ይህም በተመለከተ መረጃዎች እዚህ ጋር የሚያሳዩት በሚኔራልስ አንደር ደሃሊ ጉቢ ነዋል ቮልካኖ አር ፕራይመሪ ሪሌትድ ቱ ስ አልካላያን ባዛልቲ ምpoሽን ኢንዲንግ mን vልካኒ ሚራል ባዛልት ትራይካይት ን ራዮላይት እነዚህ መሠረታዊ የሆኑ ቮልካኒክ ሚኔራሎች ናቸው። እንደሚታወቀው ማለት ነው እነዚህ አለቶች ደግሞ በከፍተኛ ደረጃ የሚኖራቸው የፍንዳታው ባህሪ ባይዘ ከዚም ጭምር የመጣ ነው ማለት ነው። በጣም የሚገርመው የአልሙኒየም፣ የዳያመንድ፣ የወርቅ፣ ኒኬል፣ ሊድ ዚንክ ኮፐር፣ እነዚህንና መሰል በጣም ሪቸስት የሆኑ ሚኔራሎችን ለኢትዮጵያ በስጦታ ይዞላት መጥቷል በማለት መረጃዎቹ ይናገራሉ። ምን ምን አልኳችሁ? የአልሙኒየም ለዳያመንድ የሚሆን ለጎልድ፣ ለወርቅ፣ ኒኬል፣ ሊድ፣ ዚንክ፣ ኮፐር እነዚህንና መሰል ነገሮችን ይዞ ወደ ላይ የሚመጣና የመጣ እንደሆነ ጥናቶች በአንድ ጊዜ ነው እየተናገሩ ያሉት። በሚገርማችሁ ደረጃ እንግዲህ የሚታወቁ ሚኔራሎች አሉ። ሌላ በጣም ጠቃሚ ከነዚሁ መካከል አንደኛው ሲልካ ነው። በጣም ጠቃሚ ሲልካ ሳንድስ፣ በዚህ ውስጥ በከፍተኛ በሀሊ ጉቢ ውስጥ ከተገነኙ ማዕድናት መካከል አንዱ ይገኛል። እዚህ እንደሚያሳያችው ሀሊ ጉቢ ብሎ ያስቀምጠዋል። ከዛ አልሙኒየም፣ ዳያመንድ፣ ጎልድ እነዚህን ኢትዮጵያውያን በስጦታ እየሰጣችሁ ያለ ነው ተብለን ነግረውናል። ልብ በሉ ይህንን በደንብ ያዙ። በጣም የሚገርማችሁ ደረጃ እዚህ ላይ ያለውን ነገር በጣም በአስገራሚ ደረጃ የሲልካንም ጭምር ስጦታ ይዞ መጥቷል። ምንድ ነው ሲልካ ላይ ያለው የሚለው ነገር አሳያችኋለሁ። እዚህ ስክሪን ላይ እንደሚያሳያችሁ ብሪካኒካ ብሪታኒካ ኢንሳይክሎፒዲያ ሰሞኑን አፕዴት አድርጎታል። ከዚህ ጋር የተያያዘውን ልክ ሀይሌ ጉቢ ከፈነዳ በኋላ ያለውን ማለት ነው። እዚህ ላይም ምን አይነት ገጸ በረከቶችና ስጦታዎችን ይዞ እንደመጣ በግልጽ ያሳየናል ማለት ነው። ይሄ አስገራሚ የሆነ ስጦታ ሆኖላታል ለኢትዮጵያ ማለት ነው። በከፍተኛ ደረጃ በጣም ጠቃሚ የሚባሉ ንጥረ ነገሮችን ጎድ ጎል ጉሎ ይዞት ሊወጣ እንደቻለ በደንብ አድርጎ ይናገራል። እዚህ ቦታ ላይ ከተቀመጡት ነገሮች መካከል አንደኛው ሲልካ ሪች ታይፕስ፣ በጣም በሲልካ የበለጸጉ የሚባሉት ትራይካይት፣ ቅድም ያልኳችሁ ወይም ደግሞ ራዮላይት፣ እነዚህ ሪች ናቸው በሲልካ ማለት ነው። በሲልካ የበለጸጉ አለቶችን ወደ ላይ ይዟቸው መጥቷል። ይሄ ለምሳሌ ቪስኮሺየስ የሆነ ተዝለግላጊነት አይነት ያለው ልክ የቀለጠ መስታወት አይነት ባህሪ ያለው ነው። ከስር ያለው የወጣው መጀመሪያ ከመፍለቅለቁ ወደ ላይ ከመፈንዳቱ በፊት የነበረው ልክ የመስታወት ከመሰራቱ በፊት ያለው የቀለጠው አይነ ዝልግልጋማ ባህሪ ያለው ንጥረ ነገሮች እንደሆኑ ተነግሯል ማለት ነው። ያንን መሰረት በማድረግ ከፍተኛ የሆኑ የኳርትዝ ምርቶች እዚ ጋ ምታዊ ኳርትዝ ምርቶችን በከፍተኛ ደረጃ ማግኘት የሚቻልበትን እሱም ብቻ አይደለም፣ ሲልካንም እዚ ጋ ይጠቅስላቸዋል ሲልካን ሲልከን ዳይኦክሳይድም ጨምሮ እዚህ ላይ ይጠቅስላቸዋል። ኢትዮጵያ የሃሊ ጉቢ ከፍተኛ ስጦታ ሆኖ መጥቷል። እነዚህ ብቻ አይደሉም። ለምሳሌ ይሄ ዶክመንት የሚያሳያችው የህንድ አገር ዶክመንት ነው ማለት መጽሄት ነው። ከዚህ ጋር ቮልካኒክ ኢረፕሽን ኢትዮጵያ ብሎ ለእኛ የተሰራውን ጥናት እዚህ ጋር አካቶታል። ከነዚህ መካከል አንዱ በኮምፖዚሽኑ ላይ የሚገኘውን ሲልካን ይገልጽላቸዋል። ሲልካ ፓይን ግላስ ፓርቲክልስ ሚኔራልስ፣ ለምሳሌ እንደ ኳርትዝ አይነት ሚኔራሎች ሁሉ ሳይቀር እንደ ፌልድስፐር አይነቶችንም ጭምር እንደ ሰልፍር ዳይኦክሳይድንም ጭምር ለኢትዮጵያውያን በስጦታ ለግሷል ብሎ ያስቀምጣል ማለት ነው። ይሄ ሲልካ በተለይ አሁን በኢትዮጵያ በኃይሊ ጉቢ የወጣው ይሄ ከፍተኛ ሚኔራሎች ሪች የሆነበት ይሄ የሲልካ ዝርያ የሚያሳያችው ነገር በጣም አስገራሚ ነው። ሲልካ በተፈጥሮ እዚህ ስክሪን ላይ እንደምትመለከቱት ተበለጭላጭ አይነት ያለው መስታወት የሚሰራበት ሌሎች ነገሮች ጭምር የሚሰሩበት ንጥረ ነገር ነው። የአሸዋ ዝርያ ነው። ይሄንን ይዞት ነው ለኢትዮጵያ በገጸ በረከት የሰጠው። ስለዚህ እዚህ ጋር ደግሞ ያሳያቸዋል። እነዚህ ብቻ አይደሉም። በጣም በሚገርም ደረጃ በዚህ ውስጥ የኢትዮጵያው ይሄው የሃሊ ጉቢ ይዞት የመጣው ስጦታ አንዱ ሊቲየም፣ ሶዲየም፣ ፖታሽየም፣ ታንታኒየም እዚህ ውስጥ እንደሚካተቱ ይነግራችኋል ማለት ነው። ለምሳሌ ከዚህ ቀደም ታንታኒየም ምን አይነት ስጦታ እንዳለው፣ ሊቲየም የሊቲየም ባትሪ ማምረቻ የሚባሉት በጠቅላላ የሚሰሩበት እንደሆነ በባለፈው ፕሮግራሜ ላይ ሌላ ኢትዮጵያ የተገኘ ቦታ ጠቅሜ እነግራቸዋለሁ። ታንታኒየም እንደዚሁም ደግሞ በዚህ ስፍራ ላይ በከፍተኛ መጠን ሊገኝ እንደሚችል ከአሁኑ ሳይንቲስቶቹ ባለሙያዎቹ እየተነተኑ እየነገሩን ይገኛል ይገኛሉ ማለት ነው። ይህም በመሆኑ የሲልካ ሪች የሆኑት እነዚህ ሀይ ቪስኮሲቲ ባህርይ ያላቸው ቢቀልጡ ለመስታወት ስራ፣ ሌሎችም የሚያገለግሉቱ የሚያመጡት ውጤት ቀላል የማይባል ነው። እንደሚታወቀው ማለት ነው እነዚህ ስጦታዎች እንግዲህ ከተቀመጡባቸው ነገሮች መካከል አንደኛው የመስታወት ፋብሪካ ማምረቻ ተቋማትን ለማምረት የሚያስችሉ ምርቶች ሴራሚክ ምርቶችን ለማምረት ለምሳሌ ሴራሚክ ከውጭ ነው ተጭኖ የሚመጣው ኢትዮጵያ ውስጥ። እነዚህ ስጦታዎች በከፍተኛ ደረጃ እግዚአብሔር ሰጥቶናል፣ እነዚህን መጠቀም እንድንችል ማድረግ ይቻላል። ይሄ ብቻ አይደለም፣ ኤሌክትሮኒክስና ቴክኖሎጂዎች ለወደፊት ኢትዮጵያ በከፍተኛ ደረጃ አስፈላጊ የሚባል እውቀት ደረጃ ላይ ነገሮቿን ይዛ መምጣት ከቻለች እነዚህ የመጡት የሲልካ ዝርያዎች አሁን ከሀይሌ ጉቤ የወጣው ስልካ ዝርያዎች መረጃዎቹ እንደሚያሳዩት ለኤሌክትሮኒክስ እና ለማይክሮ ኤሌክትሮኒክስ ምርቶች በእጅጉ አስፈላጊ የሆኑ የሲልከን ቺፖችን በተለያው በሚገርም ደረጃ ቺፖችን እንደ ማይክሮ ቺፕ ያሉትን ነው የሚሰሩባቸው። እንደሚታወቀው እሱ ብቻ አይደለም፣ በከፍተኛ ደረጃ የሚታወቁ ሴሚኮንዳክተርስ የሚባሉትን ማምረቻም ጭምር ናቸው። ፋይበር ኦፕቲክሶችን ለማምረት እነዚህ ሲልካዎች አሁን ከኃይሌ ጉቢ የወጡቱ በጣም አስፈላጊ ሆነው ተገኝተዋል። በቴሌኮሚኒኬሽን ቴክኖሎጂዎች ላይ እጅግ በጣም ተፈላጊ ናቸው። ትራንስሚተሮችና ሌሎች ነገሮችን ለመስራት ኢትዮጵያ ከቻይና ማምጣት አይጠበቅባትም። ለምሳሌ ሬዲዮች፣ ሰዓት፣ የእጅ ሰዓት፣ ሌላ አይነት ነገሮችን ለመስራት ከፈለጋችሁ ኳርትስ ክሪስታሎችንም ጨምሮ በዚህ ውስጥ ያሉ የሲልካ ምርቶች እንደሆኑ ይታወቃል። ሴሚኮንዳክተር ፕሮፐርቲስን ለመስራት በጣም ጠቃሚ የሆኑ የሴሚኮንዳክተር እነዚህ በጣም በአይን የማይታዩ ሴሚኮንዳክተሮች እንግዲህ እንደምታውቋቸው ለታይዋን በእጅጉ አስፈላጊ የሆነችበት ዋነኛው ጥበብ በሴሚኮንዳክተሮች ሲልከንን በመጠቀም ማለት ነው። እነዚህ ሲልከን የሚሰራባቸው ሴሚኮንዳክተርስ በከፍተኛ ደረጃ ይችን አገር ታይዋንን እጅግ ዓለም ላይ አስፈላጊ እንድትሆን አድርጓታል። እንደምታውቁት ማለት ነው። በታይዋን ውስጥ ያለ አንድ ካምፓኒ የታይዋን ኳሊቲ ያላቸውን ሴሚኮንዳክተር በሲልከን በመጠቀም ሰርቷቸው ዓለም ላይ በጣም በከፍተኛ ደረጃ ላይ ተፈላጊ የሆኑ በአይን የማይታዩ በጣም በጣም የማይታዩ ሴሚኮንዳክተሮችን ሰርተዋል። እነዚህ ሴሚኮንዳክተሮች ዓለም ላይ የተፈለጉት በጠቅላላ የጦር መሳሪያዎች ቢሰሩ፣ ሌሎች ግብዓቶች ቢሰሩ፣ ሌሎች ሀገራታችን በጣም በስፋት ሲልክ አላቸው አሁን ግን እየተነገረ ያለው የሲልከን ዝርያ ሃይ ኳሊቲ ሲልከን ብለው ነው እየገለጹት ያሉት ለነዚህ ሴሚኮንዳክተሮች መስሪያ የሚያስፈልጉ ነገሮች ሁሉ ተካተውበታል እንግዲህ በከፍተኛ ደረጃ ላይ እነዚህን በሴሚኮንዳክተሮችን ማምረት የሚችል አእምሮና አቅም ኢትዮጵያ ከደረሰች ምርቶች ግን በእጆቿ ላይ እንዳሉ ማወቅ ያስፈልጋል ማለት ነው። ግብዓቱን እግዚአብሔር በዚህ አማካኝነት ሃይ ኳሊቲ የሆነ የሃይሊ ጉቢ ቮልካኖ ኢረፕሽን ያመጣውን ኢምፓክት መገምገምና ማየት ያስፈልጋል ማለት ነው። ስለዚህ እግዚአብሔር በስጦታነት እነዚህን ነገሮች ከዚህ ፍንዳታ ጀርባ ለኢትዮጵያ በገጸ በረከት እንደሰጠ ጥናቶች እያሳዩ ይገኛሉ። እነዚህን ገብታችሁ ማየት ትችላላችሁ። ስታዩት በብስፋት መረዳት የሚችሉት ነገር ስለሆነ እዚህ ጋር ጠቅሼላችኋለሁ ወይ ጠቁሜያችኋለሁ። ሰላም ነው የሚያስፈልገን፣ መረጋጋት ያስፈልገናል። ገዳይ መንግስት፣ ገዳይ አማጺ፣ ተገዳይ ተገዳይ፣ እዚህም እዛም ንጹሕ አሁኑ ዜጋ ሌላ መሆን አይጠበቅም ማለት ነው። ሁል ጊዜ በአሻጥርና በሸር ሳይሆን የእግዚአብሔርን እውነት ይዞ በመስራት ኢትዮጵያን ከፍ ማድረግ የሚቻልበትን ጊዜ መናፈቅ፣ በጸሎት መጠየቅ። እግዚአብሔር ደግሞ እቺን አገር ወደ ከፍታ የሚያመጣ ዘመን ተወደደም ተጠላም እየመጣ ስለሆነ የእግዚአብሔር ዘመን ይመጣል። በነዚህ ጥቂት አስር ዓመታት ከፍተኛ ደረጃ ላይ ዓለም ላይ ኢንፍሉዌንሻል ሊሆን የሚችል ማህበረሰብ መሆኑ አይቀርም። ኢትዮጵያ ህዝብ ያ ዓለም ላይ ያሉ ስደተኞችን ሁሉ ሰብስቦ መውሰድ የሚችል መሆኑ አይቀርም ስለዚህ ከዛሬ ጀምሮ ከአሁኑ ጀምሮ የሚሆኑት ነገሮችን በጸሎት መጠበቅና መበርታት የሚያስፈልግ መሆኑን መጠቆም ያስፈልጋል ይሄ መረጃ ላካፍላችሁ ብዬ ነው ወደ ሶስተኛው መረጃና ወደ መጨረሻው ይዣችሁ ልሄድ መምህርና ጋዜጠኛ ዐቢይ ይልማ ነኝ እንግዲህ ክብራትና ክብራን የሳድስ ቤተሰቦቼ በሶስት መቶ ዓመታት አንድ ጊዜ የሚከናወን ነው የሆነ ውድመት ማለት ነው። ይህም ዋንስ ኢን 300 ይርስ ይላል። በ300 ዓመታት አንዴ የዘነበ ሬንፎል ነው እንደመሰማችሁት። እንግዲህ በደቡቡ የታይላንድ በኢንዶኔዥያ፣ በማሌዥያ፣ በስሪላንካ፣ በቪየትናም በጣም ብዙ ሰዎችን ነው የገደለው። በጣም ሲቪር የሚባል የአየር ጠባይ ለውጥ ላይ መሰረት ያደረገ ውድመት እንደሆነ ሰምታችኋል። እንግዲህ በዚህ አካባቢ ላይ በጣም ብዙ ኃጢአት፣ ብዙ በደል የተሰራባቸው ቦታዎች ናቸው። እግዚአብሔር እያየ ዘንዶን ለቆት ዘንዶ የሰለቀጣቸው እንደሚገኙ ታያላችሁ ማለት ነው። እስካሁን ድረስ ከ1100 በላይ ሰዎች ተገለዋል ሞተዋል ማለት ነው። በጣም ኤክስቴንሲቭ የሆነ የዘለቀ ፍሉዲንግ ነው ያለው። እንደውም በዓለም ታሪክ በጣም አስገራሚ የሚባል ውድመት እንደሆነ እየተነገረ ይገኛል። ምን ያህል ፎቅ ቤት የሚያክል ዝናብ መጠን፣ ፎቆችን የሚሰለቅጥ እየገደለ ብዙ ሰዎችን እያጠፋ ያለ በታይላንድ ከ176 ሰዎች በላይ እስካሁን በኢንዶኔዥያ እንደዚሁ ከ300 ሺህ ሰዎች በላይ ዲስፕለስ ዱረዋል ቦታቸውን ለቀው ሄደዋል። እንግዲህ ከ600 በላይ ሰዎች ሞተዋል። ከ460 በላይ ሰዎች የት እንደገቡ እስካሁን አይታወቅም። ከ15 ሚሊየን በላይ ሰዎች በዚህ በላንድ ስላይድ በመሬት መሸራተት ምክንያት ከኑሮዋቸው ተስተጓጉለዋል። በጣም አሳዛኝ የሆነ ነገር ነው እየሆነ ያለው። በስሪላንካ ደግሞ በተመሳሳይ ሁኔታ ይሄ ውድመት በጣም ላርጀስት ኤንድ ሞስት ቻለንጂንግ ናቹራል ዲዛስተር ኢን ሂስትሪ ነው የተባለው። በስሪላንካ ታሪክ ውስጥ ሆኖ የማያውቅ እንደሆነ ይታወቃል። ስሪላንካ በደቡቡ የህንድ ክፍል ታችኛው ቦታ ላይ ያለች ናት። ከፍተኛ ውድመት አከታትሎ ነው የመጣው። ከ355 በላይ ሰዎች ሞተዋል። ሚሊዮኖች ቤት ንብረታቸውን ጥለው በጣም በከፍተኛ ሁኔታ ስቃይ ላይ ነው ያሉት። ቤቶቻቸው ሁሉ የሚውጥ ጎርፍ ነው እየታየ ያለው። ያንን ብናሳያችሁ ቪዲዮ ላይ እንግዲህ ምናልባትም በጣም ስለሚዘገንን እንደሚታወቀው ዩቲዩብም እንደዚህ አይነት ነገሮችን ይከለክላል፣ እንደምታውቁት ማለት ነው። በከፍተኛ ደረጃ ጥቃት የተደረገበት ነው ስሪላንካ፣ ታይላንድ፣ ማሌዥያ፣ ኢንዶኔዥያ እነዚህ ስፍራዎች ማለት የደቡቡ ምስራቅ የእስያ ክፍል ላይ ያለው ይሄ ላንድ ስላይድን ጨምሮ ማለት የመሬት መንሸራተትን ጨምሮ ያለ በጣም ዘግናኝ የሚባል ጉዳትና ውድመት ነው የደረሰባቸው። እግዚአብሔር አያድርስ አይቅጣ ነው። እግዚአብሔር ሲቀጣ ማንም ከልካይ የለውም። እንደገና በቬትናም ዘጠና ሰዎች ሞተዋል እስካሁን ድረስ ይሄ ታይፉን ካላማጂ የሚባል ታይፉን ዝርያ በዚህ አካባቢ ላይ ይታያል። ነገር ግን አሁን ይዞት የመጣ ውድመት ግን በዓለም ታሪክ ላይ ታይቶ የማይታወቅ የተባለለት እንደሆነ እየተሰማ ይታወቅ ይገኛል ማለት ነው። ማለት ቦታዎቹን በጠቅላላ እንዳይኖሩ አድርጎ ነው ያጠፋቸው። ከፍተኛ ውድመት ነው ያመጣው እዚህ ቦታ ላይ ማለት ነው። እዚህ ቦታ እንግዲህ እንደምታውቁት ከፍተኛ ግልሙትና ሲሰራባቸው የቆዩ ናቸው። ተመልከቱ። እዚህ የምታዩት ነገር በአሳዛኝ ሁኔታ እግዚአብሔር የለሽነት የሚበዛባቸው የነዚህ የታይላንድ ቦታዎችን ሁሉ በዚህ ደረጃ ላይ ዲስትራክት አድርጎ ስትመለከቱ የእግዚአብሔር ቁጣ፣ የእግዚአብሔር ኃይለኝነት፣ የእግዚአብሔር ቀሳፊነት፣ እግዚአብሔር ሲጨክን ሲቆጣ አሳልፎ ለገዳዩ እንደሚሰጥ የምታዩበት ነው። እግዚአብሔር ሲራራ በምህረት ለምሕረት አይኖቹ አሳልፎ እንደሚሰጠ እግዚአብሔር ሲቆጣ ደግሞ ለገዳዩ እዚህ ለሚሰለቅጠው ለተፈጥሮ ውድመት አሳልፎ እንዴት እንደሚሰጥ ይህን ሁሉ የምታዩት ነገር ግልሙትና የተስፋፋባቸው የታይላንድ ሰፈሮች ዛሬ ላይ ግልሙትናው የለም። ዛሬ ላይ ታይላንድ እንደዚህ ተውጣለች እንደምታዩት ማለት ነው። ይሄ እግዚአብሔር ቁጣን ማን ሊያስቆመው ይችላል? በሦስት መቶ ዓመታት አንዴ የሚከሰት ነገር በጣም ብዙ ዲስትራክሽን ይዞ እንደመጣ የምትመለከቱበት ነው ይሰውረን ያድነን እግዚአብሔር ይታደገን ሊጸለይ ይገባል ሊጸለይ ይገባል ባለንበት ዘመን ይህ ሁሉ ዲስትራክሽን ለምን ሊመጣ ቻለ ሲባል የዘመኑ ፍጻሜ ፕሮፌሰስ ናቸው በዘመኑ ፍጻሜ ላይ እግዚአብሔር ቃል ህያው ይሆን ዘንድ የተነገረው ነገር ይከሰት ዘንድ እውን ይሆን ዘንድ ቃሉ ነውና ቃሉ ከሚያልፍ ሰማይ ምድር ቢያልፍ ስለሚቀለው እግዚአብሔርን ባልወደዱት መጠን እግዚአብሔር ለማይረባው አእምሮ አሳልፎ እንደሚሰጣቸው ውድመት፣ ጥፋት እንደሚሆንብን በትክክል የተናገረው ቃሉ እየተፈጸመ መሆኑ ስለምናውቅ እንጸልያለን ሁል ጊዜ እንተጋለን፣ በእግዚአብሔር ፊት እንበረከካለን። ቀሪው ጊዜያችንና ዘመናችን በእግዚአብሔር እጅ በክርስቶስ ኢየሱስ ክርስቶስ ለፍርድ እየመጣ ስለሆነ በሱ መዳፍ ውስጥ ሕይወታችን እንድታልፍ ሁሌ ተግተን ልንጸልይ እንደሚገባ ማሳሰቢያው ነው። በጣም በጣም ወዳቸዋለሁ፣ አብዝቼ ያከብራቸዋለሁ። ሁልጊዜ ንቁ፣ ትጉ፣ ጸልዩ። ዘመኑን እንሻገር አብረን፣ እግዚአብሔር ያሳልፈናል። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ አብይ ይልማ ስለተከታተላችሁኝ እግዚአብሔር ያክብርልኝ። እውቀት ታላቁ እግዚአብሔርን ታከብራለች። ታላቅ መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም ጌታችን ከተወለደበት ቤተልሔም እስከ ስቅለቱ ስፍራ ቅራኒዮ፣ የተጠመቀበት ዮርዳኖስ፣ አርባ ቀን የጸለየበት ቆሮንቶስ፣ ቃና ዘገሊላ ውሃን ወደ ወይን የቀየረበት ደብረ ታቦር በቅዱስ መጽሐፍ ያነበብነውን በአካል የበረከቱ ተካፋይ እንሆን ዘንድ በጎልጎታ አስጎብኝ ድርጅት ከጃንዋሪ 3 እስከ ጃንዋሪ 11 በኢየሩሳሌም የበረከት ጉዞ ጥሪ ቀርቦልናል። በመላው ዓለም የምትኖረው ውድ ኢትዮጵያውያን የበረከቱ ተካፋይ ተሆኑ ዘንድ ጥሪያችንን እናቀርባለን። ጎለጎታ አስጎብኚ ድርጅት